ሰላም ሰላም ውድ የሰኔ ሚካኤል ሌቱ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጅ ያላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ። ውድ ተከታታዮቻችን፣ በዛሬ ዕለት ደግሞ የምንሰጠው ስጦታ የልባችን መስታወት ነው በሚል ዙሪያ እንማማራለን። ውድ ወንድሞቼ እና እህቶቼ፣ በህይወታችን ውስጥ ለሌሎች ስጦታ በምንሰጥበት ጊዜ ምን አይነት ሀሳቦች በልባችን ውስጥ ይመላለሳሉ? ስጦታችን በምንመርጥበትና በምንሰጥበት መንገድ የውስጣችን ማንነት ይገለጣል ማለት ይቻላል። ዛሬ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ በሰጡት ጥልቅ ትምህርት ላይ በመመርኮዝ የምንሰጠው ስጦታ ምን አይነት ትርጉም ሊኖረው እንደሚገባ እና እንዴት ልባችንን ሊያንጸባርቀው እንደሚችል እንመለከታለን። ምጽዋት የልባችን ቅንነት ማሳያ ነው ይሉናል አቡነ ሽኖዳ። የማትፈልገውን ሳይሆን ለአንተ ምርጥ የምትለውን መስጠት ልመድ በማለት ይመክሩናል። ይህ ምክር እጅግ አስፈላጊ ነው። ምክንያቱም ብዙ ጊዜ የምንሰጠው ስጦታ ለእኛ ጥቅም የሌለው ወይም ደግሞ ያረጀ ነገር ሊሆን ይችላል። ለምሳሌ አንድ ሰው ያረጀና የተቦጫጨቀ ልብስ ለችግረኛ ሊሰጥ ይችላል። ይህ ልብስ ለእርሱ የማይጠቅም ስለሆነ በቀላሉ ለማስወገድ አስቦ ሊሆን ይችላል። ነገር ግን እንዲህ አይነቱ ስጦታ ተቀባዩ ለተቀባዩ ምን አይነት መልእክት ያስተላልፋል? ምናልባት ለእሱ ግድ እንደሌለን ወይም ደግሞ እሱን ለማስወገድ እንደምንፈልግ ሊሰማው ይችላል አንድ ሰው በንጽጽሩ ደግሞ አንድ ሰው አዲስ ወይም ደግሞ በጥሩ ሁኔታ ላይ ያለ ልብስ ወይም ደግሞ ገንዘብ ከገንዘቡ ቀንሶ ለተቸገረ ሲሰጥ ይህ ከልቡ የመነጨ ቅንነት ያሳያል። ለተቀባዩም ያለውን አክብሮትና አሳቢነትን ያሳያል። መጽሐፍ ቅዱስ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም ደግሞ በግድ ሳይሆን እግዚአብሔር በደስታ የሚሰጠው ይወዳልና ብሎ ሁለተኛ ቆሮንቶስ ምራፍ 9 ቁጥር 7 ላይ ይናገረናል። አቡነ ሽኖዳ ምጽዋት በሌላኛው ነጥባቸው ምጽዋት የክርስቶስን ፍቅር ማሳያ ነው ይሉናል። ጌታችን ኢየሱስ ክርስቶስ ለእኔ እንዳደረጋችሁት ነው ማቴዎስ 25 ቁጥር 40 ላይ ብሉናል። ይህ ቃል የምንሰጠው ማንኛውም ነገር ለትንሹም ቢሆን ለክርስቶስ ራሱ እንደተደረገ ሊቆጠር እንደሚገባ ያስገነዝበናል። ስለዚህ ለወንድማችን ወይም ደግሞ ለእህታችን የምንሰጠው ነገር በጥራትም ሆነ በአቀራረቡ የተሻለ መሆን ይገባል። ለምሳሌ አንድ ጎረቤታችን በጠና ታሞ ምግብ ማብሰል ሲቸገር እኛ ራሳችን የምንመገበውን ጣፋጭ ምግብ አካፍለን በመንከባከብ የክርስቶስን ፍቅር በተግባር ልናሰይ እንችላለን ወይም ደግሞ ልጆች ትምህርት ቤት ለመሄድ የሚያስፈልጋቸው ቁሳቁሶች ሲያጡ አዲስ ደብተርና እስክሪብቶ በመግዛት ልንረዳቸው እንችላለን። መጽሐፍ ቅዱስ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣቸዋለሁ እኔ እንደወደድካችሁ እናንተም እርስ በርሳችሁ ተዋደዱ ይለናል፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 34። አሁኖች ነዳ ምጽዋት የልባችንን አመለካከት መመርመሪያ ነው ይሉናል በብሉይ ጉዳን ስለ አቤልና ቃይል ታሪክ እናነባለን። ዘፍጥረት ምዕራፍ 4 ቁጥር 3 እስከ 5 ሁለቱም ለእግዚአብሔር መስዋዕት አቅርበው አቀረቡ። ነገር ግን እግዚአብሔር የአቤልን መስዋዕት የተቀበለው ከበጎቹ ከበኩራትና ከስቡ ምርቱን ስላቀረበ ነበር። የቃይል መስዋዕት ግን ተቀባይነት አላገኘም። ምክንያቱም ቃይል ከልቡ ሳይሆን እንዲሁ በግዴለሽነት አሰስ ገሰሱን ነበር ያቀረበው። ይህ ታሪክ ለእኛ ትልቅ ትምህርት ይሰጠናል። ስጦታ በምንሰጥበት ጊዜ የልባችን አመለካከት እጅግ አስፈላጊ ነው። የምንሰጠው ነገር በቅንነት፣ በፍቅር በአክብሮት መሆን አለበት። እንዲሁ ግዴታን ለመወጣት ያህል ወይም ደግሞ ሌሎችን ለማስደሰት ብለን የምንሰጥ ከሆነ ዋጋው እጅግ አነስተኛ ሊሆን ይችላል። መጽሐፍ ቅዱስ እግዚአብሔር የልብን ሐሳብ፣ ምኞት ይመረምራል ይለናል፣ አንደኛ ዜና ምዕራፍ 28 ቁጥር 9 ላይ አቡነ ሲኖዳ መጽዋት የአንድነትና የፍቅር ማሳያ ነው ይለናል። በሐዋርያት ሥራ ላይ እንደተገለጸው የመጀመሪያዎቹ ክርስቲያኖች ሁሉንም ነገር በጋራ በመጠቀም እርስ በእርሳቸው የተሳሰቡ ነበረ የሐዋርያት ሥራ ምዕራፍ 4 ከቁጥር 32 እስከ 35 ላይ። ያላቸውን ሀብት ለተቸገሩ በማካፈል የክርስቶስን ፍቅር በተግባር አሳይተዋል። ለምሳሌ መሬት ያላቸው እየሸጡ ዋጋውን ለሐዋርያት ያመጡና ለተቸገሩት ይከፋፈል ነበረ። ይህ የጋራ ህይወት ለእኛ የፍቅር የአንድነትና የመተሳሰብ ትልቅ ትምህርት ይሰጠናል። በዘመናችንም ይህንን መንፈስ መከተል ይጠበቅብናል። ያለንን ለሌሎች በማካፈል የብቸኝነትና የአንድነትን ሸክም ማቃለል እንችላለን። የብቸኝነትና የድህነትን ሸክም ማቃለል እንችላለን። እውነተኛ ማህበረሰብ የምንገነባው እርስ በርሳችን ስንረዳዳና ስንተሳሰብ ብቻ ነው። መጽሐፍ ቅዱስ እርስ በርሳችሁ ሸክማችሁን ተሸከሙ እንዲሁም የክርስቶስን ሕግ ፈጽሙ ይለናል፣ ገላትያ ምዕራፍ 6 ቁጥር 2 ላይ። አቡነ ሽኖዳ ምጽዋት የምንሰጠው ከክርስቶስ ከእግዚአብሔር የተቀበል ነው ይሉናል ነው ይሉናል። ሐዋርያ ጳውሎስ አንተ እንድትበልጥ ማን አድርጎሃል? ያልተቀበል ከሆንስ ምን አለህ? የተቀበልክ ከሆነ ግን እንዳልተቀበልክ የምትመካ ስለምንድን ነው ብሎ አንደኛው ቆሮንቶስ ምዕራፍ ቁጥር ሰባት ላይ በማለት ያስጠነቅቀናል። ይህ ማለት የምንሰጠው ማንኛውም ነገር በእግዚአብሔር በመጀመሪያ ከእግዚአብሔር የተቀበልነው ነው፣ ጸጋ ነው። ስለዚህ በምንሰጠው ነገር ልንመካ ወይም ደግሞ ከሌሎች የተሻለን እንደሆነ ልናስብ አይገባም። ለምሳሌ አንድ ሰው ሌሎችን በገንዘቡ ቢረዳ ይህን ያገኘው በእግዚአብሔር ጸጋ እንደሆነ ሊገነዘብ ይገባዋል። ስለዚህ በኩራት ሳይሆን በትሕትና ልቡን ከፍቶ ሊረዳ ይገባዋል። እውነተኛ መጽዋት የሚመነጫው ከትሕትና ነው። ያለንን የእግዚአብሔርን ስጦታ እንደሆነ አውቀን ለሌሎች በማካፈል የእርሱን ፍቅርና ቸርነት እናስተላልፋለን። ስጦታችንን በድብቅና ያለማንም ምስጋና ስንሰጥ በእርግጥም በእግዚአብሔር ፊት ዋጋችንን ታላቅ ነው። መጽሐፍ ቅዱስ ስትለምኑም እንደ ግብዞች አትኖ እነርሱ በሰው ይታዩ ዘንድ በኩራትም እነርሱ በሰው ይታዩ ዘንድ በኩራት በምኩራቦችና በመንገድ ዳር ቆመው መጸለይ ይወዳሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን በምትጸልይበት ጊዜ ወደ ቤት ግባ፣ መዝጊያንም ዝጋ፣ በስውርም ላለው አባት ጸልይ። በስውር የሚያየውም አባት በግልጥ ይከፍላል ብሎ ማቴዎስ ወንጌል ምዕራፍ ስድስት ቁጥር አምስት ከስድስት ይናገረናል። ወንድሞች ውድ ወንድሞች እናቶች የምንሰጠው ስጦታ የልባችን ጥልቀት የሚያሳይ መስታወት ነው። የምርጫችንን ለእኛ ውድ የሆነውን ስንሰጥ ለሌሎች ያለንን ፍቅር፣ አክብሮት፣ አሳቢነት እናሳያለን። ከአቤልና ከሐዋርያት ህይወት በመማር በቅንነት፣ በትሕትና እና በፍቅር ምጽዋታችንን እናቅርብ። ይህንን ስናደርግ የእግዚአብሔር በረከት በሕይወታችን ውስጥ ብቻ ሳይሆን በሌሎችም ህይወት ውስጥ እናመጣለን። በሚቀጥለው ጊዜ ስጦታ ለመስጠት በምታስቡበት ጊዜ ቆም ብላችሁ ስለ ልባችሁ አመለካከት አስቡ። የምትሰጡት ነገር ከልባችሁ የመነጨ ነው ወይስ ሌላ ዓላማ አለው? የምትሰጡት ነገር በጥራት መርጣችኋልን? ይህንን ትምህርት በዕለት ተዕለት ህይወታችን ውስጥ ተግባራዊ ለማድረግ ዛሬውኑ ቁርጠኝነት ማሳየት አለብን። እግዚአብሔርንም አባት ወይ፣ በልቤ ውስጥ ቅንነትን ፍቅርን እንድታሳድርልኝ እለምንሃለሁ የምሰጠው ስጦታ ሁሉ ስምን የሚያከብርና ለሌሎች በረከት የሚሆን ይሆን። ከራስ ወዳድነት ርቄ በትትናና በደስታ እንድሰጥ መንፈስን ጸጋ አሳደርብኝ ብለን እግዚአብሔርን ልንነምነው ይገባል። ይህ እግዚአብሔር የልቦናችንን መሻት ይፈጽምልናል፣ መንፈሱን የሚያሳድርና የምንሰጠውም ስጦታ በቅንነትና በትትና ይሆናል ይሆናል ማለት ነው። ውድ ተከታታዮቻችን በቀጣይ መርሃ ግብር እስከምንገናኝ ድረስ ቸር ቆዩ። ወስብሐት ለእግዚአብሔር። የሰኒ ዘመካሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።